እነዚህ አንድ ቤተሰብ ናቸው። እንደ ቤተሰብ ነው ይህንን ጉባኤ እየመጡ የሚከታተሉት። በመካፈላቸው እንደ ቤተሰብ ምን ጥቅም አገኙ? ከየት ነው የሚመጡት? ምን ጥቅም አገኙ? ምን ፈውስ፣ ምን በረከት አገኙ የሚለው እነሱ ራሳቸው ይነግሩናል። በመጀመሪያ ማነው ስምህ? ከየት ነው የምትመጡት? ምን ጥቅም አገኛችሁ? በዚህ ጉባኤ ምን ፈውስ አገኛችሁ? እስኪ እሱ እንገረን። እኛ የምንመጣው እንደ ቤተሰብ ከቤላ ነው የምንመጣው። ያገኘነው ጥቅም ሁላችን ድነናል። በጎረቤት መተት በምናምን ቤት ውስጥ አሁን አባ መከሩንና የቤተሰብ ጉባኤ እናደርጋለን። ጸሎት ማታ ማታ አለ ማለት ነው። ማታ ማታ ስናደርግ አባ የነገርን ሁሉ ስለምናደርግ መንፈስ ሁሉ ይለፈልፋል። ሥልጣን ስለሰጡን አባ አካሄዱን ስላወቅን እና ስለፈልፋለን እናስራለን ለአባ እናመጣለን ማለት ነው። ስለዚህ የእኔ ልጅ የተደረገባት ጎበዝ ተማሪ ነበረች። ዩኒቨርሲቲ ነበር ምጠብቃት። ማትሪክ አልመጣላትም። ከአንድ እስከ አስር ነበር የምትወጣው፣ ሰላሳኛ ወጣ። እናትየዋ ሁሉ ደበቀችኝ። አሁን ስሰማ እዚህ መንፈስ ላይ በትምህርቷ ሁሉ እንዳለ፣ በሽሮፕ ሁሉ እንዳበሏት ሁሉን ነገር እቤት ውስጥ ለፈለፈ። እግዚአብሔር የተመሰገነ ይሁን። ክብር ለስላሴ። ለአባ ደግሞ እድሜ ጤና፣ እንጃ አቅም የለኝም፣ ጸጋ ይጨምርላቸው። ስለ እውነት አባ ለእኔ ያደረጉልኝ ነገር ቢኖር ጥቁር ከመልበስ ነጭ እንድለብስ አረጉኝ። እንድትሞት ነበር የተደረገው። ክብር ለስላሴ፣ ለአባም። እሺ፣ አሁን ደግሞ እስኪ እሷ ትናገር። ዛሬ ነው እሷም ደግሞ የተፈወሰችው እስኪ ተናገሪያለሽ። የተሰማሽን ነገር። እሺ፣ በመጀመሪያ ክብር ለስላሴዎች ክብር ለሰማዕቱ ለቅዱስ ጊዮርጊስ። እኔ በቅዱስ ጊዮርጊስ ቀን ነው እስከማስታውሰው ድረስ በቅዱስ ጊዮርጊስ ቀን ነው ቤት ውስጥ የወደኩት የነበረው ትንሽ ጊዜ በአክም ቤት ተመላልሼ የነበረ ግን የባለቤት ወንድም ተውግድ የለህም ይሄ ነገር መንፈስ ነው ብላ የባለቤት ወንድም ልጅ ወደዚህ በዩቲውብ እንትን አለችና ላከችን። ከዛ እዚህ ስንመጣ የመጀመሪያ ቀን ነው ቡዳ አይነት ጥላ ዛር ምናምን ሲባል ተነስቼ ወጠውትኝና ግን በብዛት ሲጣሩ መጣለው ይመልሰኛል፣ ልመጣለሁ፣ ይመልሰኛል። ብዙ ትግል አድርጌያለሁ። ከዛም በኋላ ደግሞ አሁን በቤተሰብ እየጸለይን እያለ የሆነ ምልክቶች በጣም ያሳየኛል። ግን ሌላው ይቅር ብቻ አልፏል። ግን ሌሊት ከአቧ ጋር በልብሳቸው እንደዚህ ፍና አድርገውኝ አየሁና ጠዋት ተንስቼ አቧን አየኋቸውኝ እና በሕልም ያየኋቸው ግን ፍን አድርገውኝ ይሄ ከባድ ነው ሲሉኝ አየሁኝ። ግን ለሰማዕቱ ቅዱስ ጊዮርጊስ ምንም የሚከብደው ነገር የለምና እኔ ከሙት ሌዳንኩትኛል ጊዮርጊስን አመስግንልኝ። በዕለተ ቀኑ ነበር የተያዝኩት፣ በዕለተ ቀኑ ተፈትቻለሁ። በዕለተ ቀኑ ክብር ለቅዱስ ጊዮርጊስ፣ ክብር ለሥላሴዎች። እናንተም የምላችሁ ነገር ቢኖር እዚህ አንድ ቀን ሁለት ቀን ስለመጣችሁ አይደለም፣ ብዙ ትግል ይፈልጋል። በባካችሁ በቤተሰብ ጸልዩ፣ በቤተሰብ ሁሉም ነገር አድርጉ እላለሁኝ። አባታችንን እድሜና ጤና ይስጥልን። እሺ አመሰግናለሁ መጀመሪያ ለፈጠረን አምላክ ክብር ምስጋና ይገባዋል እኔ ያሳለፍኩትን ፈተና እኔና እግዚአብሔር የምናውቀው በየተራው ነው ሆስፒታል ስንሄድ የነበረው ሆስፒታል እንሄዳለን ምንም አይነት በሽታ የለም አምቡላንስ ይመጣል ይወስዳታል እሱ ሁላችንም በቃ ሆስፒታል ስንሄድ እንትን የለም ህመም የለም አሁን ግን እዚህ መተን ተፈውሰናል እግዚአብሔር ይስጥልን ረጅም እድሜ ይስጥልን ያው በቤተሰብ ስንጸልይ ደግሞ ያው የታቀደብኝ እኔ እናሷ ሊለይ ይሄ ትንሹ ልጅን ደግሞ በሙት መንፈስ ያጣው እሷን ደግሞ ሁለቱን ጎበዝ ተማሪዎች ናቸው ትምህርታቸውን ሰልበውብኛል እንደገና እሷ ብቻዋን እንድትቀር ሆኖ ያው ይናገራል በመንፈሱ ማታ ማታ ይነግረናል አይነ ስውር ሆና ብቻዋን እንድትይ እግዚአብሔር ማን ነው ስምሽ? ቢታኒያ። እንዴት ነበር? እስኪ በፊት በህመም ነው የሚፈትንሽ? ምን ነበር የሚያደርግሽ? ትምህርት እንድማር አይፈልግም። በቃ ውጪ ውጪ ይለኛል። ትምህርት ቤት ሲባል በቃ ይሰለቸኛል፣ እንቅልፍ ይጥለኛል። በቃ መቼ ነው የተፈወሽው? እዚህ ወጣለሽ መንፈሱ? በኪዳነ ምሕረት እለት ባለፈው ማለት ነው አሁን እንዴት ነሽ? አሁን ሰላም ነኝ። እሺ መጸለይ መስገድ ምን ይመስላል? በስኪ ያለውን የአምልኮ ህይወት እንዴት ነው እንደ ቤተሰብ መጸለይ መስገድ ምን ይመስላል? እንደ ቤተሰብ ስጸልዩ ስሰግዱ በቃ ይጋለጣል። ለየብቻ ሲሆን አንዱ ላይ ይደበቃል። አንዱ ሲጸልይ አንዱ ላይ ይደበቃል። ግን አንድ ላይ ስጸልይ ግን ሁላችንም የመዳን እንትናለን እና አብራችሁ ጸልዩ በቤተሰብ እዚህ ጉባኤ በመካፈግሽ ምን አገኘሽ? ትልቅ ደስታ እና ትምህርቴን በቃ ጎበዝ እንደሆነ አድርጎኛል። በጣም ጎበዝ ነበርኩኝ፣ ግን አሁን ደግሞ ዝቅ ሊያደርገኝ ፈተና ምናም ተፈታትኖ ነበር፣ ግን ስላሴ ረድቶኝ ሶስተኛ ወጥ ጎበዝ አመስግን ነው የልጃው አቅጣይ ልጆች ሲጸልዩ፣ ልጆች ሲበረከኩ እግዚአብሔር መንፈስ ቅዱስ ያድርባቸዋል፣ ማስተዋልን ያገኛሉ ማለት ነው። ይሄ ነው እንግዲህ። እሺ እኔ እዚህ በታመምኩ ሰዓት በጣም ጸበሉን እጠጣለሁ። እባካችሁ ጸበሉን ጠጡ፣ እጣኑን ውሰዱ፣ ቅባ ቅዱሱን እኔ ብዙ ለውጥ አግኝቼበታለሁ እና በራሴ ላይ ብዙ ለውጥ ስላገኘው፣ ምዕመናኖች እዚህ መምጣታችሁ መካፈላችሁ ብቻ ሳይሆን እዚህ የሚሰጠውን ግባቱ ሰዱና፣ በህይወታችሁ ላይ ትልቅ ለውጥ ታገኛላችሁ እላለሁ። በዚህ እንትን በሉ፣ ጎበስ ተባረኩ። እሺ እሺ። እስኪ እታች ምን አገኘሽ እስኪ እኔ ደግሞ የህቴ ልጅ ነው ያጅት እናቷም አባቷም አሉ። ከነሱ ነጥዬ ቤት ወስጄ በቤተሰብ ጸሎት ስለምናደርግኛ አረጋኛ ከነሱ ስለንት ስለማይሉ እኔ ጋ ወሰድኳት እና በየቅዳ ነብረለ ተጋልጦላት ነበር። አሁን መጽሐፍ ቅዱሱን አንብቢ ብያለሁ ስንሰጣት ጣላት። ሁለቴ እና አለቀኩ ማውቄ ነው ተደብቄ ነው ብሎ አሁን ዛሬ ክርስቶስ ሰምራ ሄደች። እንግዲህ እግዚአብሔር ያውቃል። እንግዲህ ስትመጣ ቀይዋማ ተፈውሳለች። ሱስነች ያችኛዋ መለሰባት ሳምንት እስኪ ወንድማችሁ ማንስም እስኪ ያለውን ነገር የምንጠቀማኝ አገኘ። በዚህ ጉባኤ የጸሎት ሕይወትስ ምን ይመስላል? እኔ የሚገርም ነገር ነው ያየሁት። ሲጀመር የሁሉ ቤተሰብ አሁን ሁለት ሚኒባስ ሙሉ ነው የመጣ ነው። ሁለት ከቤላ ሁለት ሚኒባስ ሙሉ ነው የመጣ ነው። ያንን መሰረት የሆነችው አንዷ የኔ ልጅ ነች። ይሄ ሁሉ የፈተፈተችው እሷ ነች። ጭራሽ ከእሷ አልፎ ደግሞ ትናንትና ማታ ስንጸልይ እቺ ስትመራ ስትመራን የነበረችው እቺ የስምንት የአስር ዓመት ተዋልች ነች። አዎ፣ ስትመራን የነበረችው ተአምር ነው ያየሁት። በእሷ እንመራኛ ታሪክ ነው ያየሁት። እኔ ታሪክ ነው ያየሁት። ከትናንትና ወዲያ ስታነብ የነበረችው ይችኛዋ ነች። አሁን የእሷ ሰዓት ማን ነው? ቤተክርስቲያን ሄደች የተባለ የእሷ ትልጅ እናቷም አለ፣ አባቷም አለ። ታሪክ ነው። እኔ ዲቪ ተበላሽቶብኛል ቀስ ብሎ እንደሚመጣልኝ አረጋግጫ ያለው። ሶስት ሱቅ ተበልቻ አለው። ቀስ ብሎ እንደሚመጣ አረጋግጫ ያለው። ማታ እስከ ሁለት ሰዓት እስከ ሶስት ሰዓት አመሽ ነበር እንዳላመሽ ተደርጌ ያለው። በጊዜ ወደ ቤት ግባ እየተባልኩ ትናንትና እጣኔን ገዝቼ፣ የቤት እጣን አልነበረም። ተገረሙ። እጣን መምጣቱ ሁላችንም እጣናችንን ይሄ ምንድን ነው? መቅጠሪያው ምኑ ቅባ ቅዱሱ አባ ስራ እየሰራው ነው። ሰርቼ ማላውቀውን የዋ አስራ በኩራቴን እያዩ ነው ከመገፈፍ ድኛ ያለው። ጸልዩ፣ ስገዱ፣ ጸበል ጠጡ ስላሴ ታሪክ ትናንትና አባ አሁን እኔ አሞኛል። ዛሬም ደገሙ። እኛ አባ በደረታቸው ይተኛሉ፣ ያማል። እኔ ስላሴ ላይ ሰው መኖሩን አንበሳ መኖሩን ነስሩ መኖሩና ጥጃ መኖሩን ትናንትና ነው ያየሁት ከዚህ ሁሉ ቤተሰብ

እሺ ታችን፣ አዎ ያንቺ ልጅ ነሽ፣ ቀይዋ ማለት ነው። እስኪ እስኪ ልጅሽ ከመፈወሷ በፊትና ከተፈወሰች በኋላ ምን ለውጥ አላት? የመጀመሪያው ምናልባት ዛሬ ስራ መጣች ነው እና ይህ የአምልኮ ህይወቱን የጸሎቱን የስግደቱን የቅጥቀጣውን የአምልኮ ህይወቱን በማድረጋችሁ በቤታችሁ ምን ለውጥ አገኛችሁ? እዚህ ጉባኤውን በመካፈራችሁ ምን አገኛችሁ? በጣም ለውጥ አለ። በጣም ልጄ በርዝግታ ነበረ። ብቻ አንሳና ቅላት ዘር በርዝግታ ነበር የምትለው አላወቅኩም። እዚህ መጥቼ ግን ብዙ ነገር አግኝቻለሁ። እግዚአብሔር የተመሰገነው። ጓደኞቿ ናቸው አደረጉባት፣ ሁለት አንዷ፣ አንድ ታቤት፣ አንዷ እንድትሞት ነበር። ስላሴ ወይ ሰማቷ ቅድስት አርሴማ ጠብቃልኛለች ድን አለኛ አለች። አባ ክብር ለስላሴ። አሜን አሜን አሜን። በጣም ቆንጆ ልጅ ነች። ደግሞ በጣም ቆንጅዬ ልጅ ነች። ግን በጣም በብዙ ያው መንቀኛ የኛ ሰው ቆንጆ ልጅ ሲያይ በቡዳ መብላት ነው መጀመሪያ የሚያውና ያው ተፈውሳ ነው ገዳም ሄዳ ገዳም ሄዳ ነው ነው። ሳምንት መታ ደግሞ እራሷ ትመሰከር አለች። እንኳን ደስ አላችሁ እንኳን ደስ አላችሁ። ተባረኩ። እግዚአብሔር ይባርካችሁ እንደ ቤተሰብ እግዚአብሔር ይቀድሳችሁ። ዘራችሁ የተባረከ ይሁን። ድንግል ማርያም በቤታችሁ ትግባ። የቅዱሳን በረከት በቤታችሁ ይግባ። እግዚአብሔር ያሳድጋችሁ። በቅድስ ስላሴ ስም በጌታችን በኢየሱስ ክርስቶስ ኃይልና ስልጣን ሁላችንም የአጋንንት መንፈስ የሰይጣን መንፈስ የድግምት መንፈስ የምቀኛ መንፈስ ሕይወታቸውን የያዝን ዘመናቸውን የያዝን ዕድላቸውን የያዝን ጤናቸውን የያዝን ቤታቸውን የያዝን እዛራቸውን የያዝን እርኩስ አመናፍስት ወደ ሲኦል እንገባለን። በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረናል። ቅዱስ ጊዮርጊስ በጦሩ ዩጋን ሦስት ጊዜ ጮሎ ጣ እግዚአብሔር ር